ሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁ ልኝ እኔ አልሐምዱሊላህ በጣም ሰላም ነኝ በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው ዛሬም እንደተለመደው የተለያዩ ትምህርቶችን ይሽላችሁ ብቅ ብያለሁ እስከ መጨረሻው እንደምትከታተሉኝ አልጠራጠርም የማታቆኝ ካላችሁ ሰው የደወድቁባላሎች አናዴም ከወደዳችሁት ላይክ ሰብስክራይብ ሸር ማድረጋችሁን እንዳትረሱ ማለት ነው የዛሬው ትምህርት ለየት ያለ ነው ማለት ነው እጅግ በጣም ይጠቅማችኋል ማለት ነው እሱ ምንድን ነው የሆድ ጥገኛ ትላትል እና የቤት ውስጥ ሕክምናዎችን እናያለን ማለት ነው። ካሮት ምንድን ነው? ካሮት በፋይበር የበለጸገ በመሆኑ የአንጀት ትላትሎች በማከም ይታወቃል። ጠዋት ላይ ሁለት ካሮት በባዶ ሆድ መብላት፣ ይህንን በየቀኑ ማድረግ ጥገኛ ተውሳኮችን ለማስወገድ ብቻ ሳይሆን ለወደፊቱ የጥገኛ ጥቃቶችን ለመከላከል ይረዳል ማለት ነው። ካሮት እንግዲህ የምታውቁት። ጥሬ ፓፓያ ጭማቂን እንይ ጥገኛ ተውሳኮችን ለማጥፋት ተፈጥሮዊ መንገድ ነው። አጠቃቀሙን ስናይ አንድ የሾርባ ማንኪያ ጥሬ ፓፓያ ጁስ ከአንድ የሻይ ማንኪያ ማርጋ በመቀላቀል በመጀመሪያ ጠዋት መውሰድ ያስፈልጋል። ከዚህ በኋላ አንድ ብርጭቆ የሞቀ ወተት፣ አንድ የሻይ ማንኪያ ዘይት በመጨመር መጠጣት። ይህን ህክምና ለሁለት ቀናት መደረግ አለበት ማለት ነው። የሮማን ቅርፊት ሮማን እንግዲህ ታውቋታላችሁ አይደለ? የሮማን ቅርፊት ማለት ነው እና ውሃ በመደባለቅ ለአዋቂዎች እና በሆድ ለአዋቂዎች ማለት ነው እና በሆድ ትሎች ለሚሰቃዩ ህጻናት በቀን ሶስት ጊዜ መስጠት አለበት መሰጠት አለበት ማለት ነው። የሮማን ዛፍ ቅርፊቱ ፑኒሲን ይዟል ማለት ነው። እሱም ለአንጀት ትሎች በጣም መርዛማ ነው ማለት ነው። በነገራችን ላይ ሮማን ምን እንደሆነ እርግጠኛ ነኝ ታውቃላችሁ ብዬ ገምታለሁ። ውስጡ ላይ ቀያይ ፍሬ ያለው ካወቃችሁት ሮማን የሚባለው ማለት ነው። ውስጡ ላይ ፍሬ ቀያይ ፍሬ ያለው ማለት ነው። በጣም የሚጣፍጥ ሌላ ስሙ ጠፋብኝ። በቃ ሌላ ጊዜ ነግራችኋለሁ። እሺ፣ አረበኛው ሮማን ነው እንግዲህ የሚለው በአማርኛም እንደዛ ነው የሚለው እሺ። እና ያለ ሌላም ስም አለው ነግራችኋለሁ። የዱባ ፍሬ እኔ ስኪ ለቴፕ ዋርም ተፈጥሮዊ መፍትሄ ነው። የተፈጨ የዱባ ፍሬና ውሀ ድብልቅ ማለት ነው። የቴፕ ትሎችን ለማስወጣት ይረዳል። ነጭ ሽንኩርትስ፣ ፀረ ተባይ ወኪል። ነጭ ሽንኩርት ጠንካራ ፀረ ፈንገስና አንቲሴፕቲክ ባህሪ አለው። በቀን ሶስት ፍሬ ነጭ ሽንኩርትን መመገብ ሁሉንም አይነት የአንጀት ትላት የአንጀት ትሎችን ለማስወገድ ይረዳል ይላል። ኦኬ፣ ቀጣይስ ያለ እንደሆነ ኮከናት ይላል። ኮከናት የአንጀት ትሎችን ለመግደልና ለማባረር ሌላ ጠቃሚ መድኃኒት ነው። በቁርስ ወቅት አንድ የሾርባ ማንኪያ የተፈጨ ኮከናት መውሰድ ከዚያም ከሁለት ሰዓት ማለት ነው። ተከትሎ ሰዓት ሲሆነው ከሁለት ሰዓት በኋላ 30 ሚሊ ኮስታር ዘይት መውሰድ ጥሩ ነው። ውጤቱን ያያል ይታያል ማለት ነው። የዋር ሙድ እና የወይራ ዘይትን ዋር ሙድ ከጥንት ጀምሮ የአንጀት ትሎችን ለማከም የሚያገለግል ኃይለኛ እጽዋት ነው። ትላትሎችን ለማስወገድ ዋርሙድ ዘይት እና የወይራ ዘይት ቅልቅል ይጠጡ ይላል። የመራራ ጎር ጭማቂና ቅቤ ጭማቂ ከአንድ ብርጭቆ ቅቤ ጋር ቀላቅለው ይጠጡ። ይህም ሌላው ውጤታማ የሆነ የቤት ውስጥ መድኃኒት የአንጀት ትሎችን ለማስወገድ የሚረዳ ነው ይለናል ማለት ነው። ስለዚህ እነዚህ ነገሮችን እንግዲህ በደንብ አድጋችሁ ተግባራዊ ካደረጋችሁት መፍትሄው እጃችሁ ላይ ነው ማለት ነው። በጣም ቀላል ነው ማለት ነው። እሺ፣ እሺ። ሌላው የምናየው ማለት ነው የተሰነጠቀ ተረከዝ በቀላሉ እንዴት ማስወገድ እንችላለን የሚለው እናያለን። የተሰነጠቀ ተረከዝ የተለመደ የቆዳ ችግር ሲሆን ለብዙ ሰዎች ምቾት ማጣት አልፎ ተርፎ ህመም ሊያስከትል ይችላል። በተለይም ማለት ነው በተለይም ጫማ ሲያደርጉ ወይም ሲራመዱ የሚሰማ ስሜት ደስ የማይል ነው። እንደ እድል ሆኖ የተሰነጠቀ ተረከዝ በቀላሉ ለማስወገድ በቤት ውስጥ ልናደርጋቸው የምንችላቸው በርካታ መንገዶች አሉ። ዛሬ እነዚህም በቀላሉ ውጤታማ ዘዴዎችን እንመለከታለን ማለት ነው። የተሰነጠቀ ተረከዝ እንዲፈጠር የሚያደርጉ ምክንያቶች እናያለን። የተሰነጠቀ ተረከዝ ከመከሰቱ በፊት ምክንያቶችን ማወቅ ችግሩን ለመከላከል ይረዳል ማለት ነው። ከዋና ዋና ዋናዎቹ መካከል ጥቂቶቹን እናያለን። ደረቅ ቆዳ፣ በቂ እርጥበት አለማገኘት የቆዳ የመለጠጥ ችሎታ በመቀነስ እንዲሰነጠቅ ያደርገዋል ማለት ነው። ውሃ ማነስ በቂ ውሃ አለመጠጣት ሰውነት ድርቀት ውስጥ ማለት ነው መኖር እና ስለሚከሰት የቆዳም ጤንነት ይጎዳል ማለት ነው። ረጅም ጊዜ መቆም፣ በተለይም ጠንካራ ወለል ላይ ለረጅም ለረጅም ማለት ነው ለረጅም ሰዓታት መቆም ተረከዝ ላይ ተጨማሪ ጫና በመፍጠር እንዲሰነጠቅ ያደርገዋል። የተሳሳ የተሳሳተ ጫማ ምርጫ፣ ክፍት የሆኑ ወይም ተረከዙን በደንብ የማይደግፉ ጫማዎችን ማድረግ ለተሰነጠቀ ተረከዝ አስተዋጽኦ ያደርጋል ማለት ነው። ቆዳ የቆዳ በሽታዎች እንደ ኤክማ እና ያሉ የቆዳ በሽታዎች ተረከዝ ጨምሮ የቆዳ መድረቅና መሰንጠቅ ሊያስከትል ይችላል። ውፍረት ከመጠን በላይ ክብደት ተረከዝ ላይ ተጨማሪ ጫና ስለሚፈጠር ለስንፈተ ወሲብ ተጋላጭነትም ይጨምራል ማለት ነው። እንግዲህ ለስንፈተ ወሲብም በጣም ከወፈሩ ለስንፈተ ወሲብም ያው ያጋጥማል ማለት ነው። የአየር ሁኔታ ደረቅ እና በቀዝቃዛ አየር ሁኔታ ቆዳን በማድረቅ ለተሰነጠቀ ተረከዝ ያጋልጣል ማለት ነው። የተሰነጠቀ ተረከዝ በቀላል ለማስወገድ የሚረዱ የቤት ውስጥ መፍትሄዎችን እንያቸው። ሲ እግሮ በሞቀ ውሃ ውስጥ ማርጠብ ማለት ነው። አንድ ገንዳ በሞቀ ውሃ ይሙሉ። ጥቂት የሻይ ማንኪያ ጨው ወይንም የሎሚ ጭማቂ ይጨምሩ ማለት ነው። አማራጭ እግሮ ከ15 እስከ 20 ደቂቃ ያህል ያርጥቡ። የቆዳው ከለሰለሰ በኋላ የተሰነጠቀውን ቆዳ በቀስታ በእግር መፋቂያ ወይንም በወፍራም ፎጣ ያድርቁ። እግሮን ያድርቁ ማለት ነው። እግሮን እግሮን በንጹህ ውሃ ካጠቡ በኋላ በደንብ ያድርቁና እርጥበት ማድረግ ማለት ነው። እርጥበት እንዲሆን ማለት ነው። እግሮ ከ ካጠቡ እና ካደረቁ በኋላ ወዳውኑ ወፍራም የሆነ የእግር ቅባት ወይንም ፔትሮሊየም ፔትሮሊየም ጄሊ ይጠቀሙ ማለት ነው። በተለይ የተሰነጠቃችሁ ቦታ ላይ ማለት ነው። ቦታ ላይ በደንብ ያሽጉ እና ቅባቱን ከተቀቡ በኋላ የጥጥ ካልሲ ያድርጉ። ይህን እርጥበቱ እንዳይቆይ እና ቆዳው እንዲለሰልስ ያደርጋል። ይህንንም በየምሽቱ ከመተኛታቸው በፊት ማድረግ የተሻለ ነው ማለት ነው። የማህበር የማር ሕክምና ማለት ነው። የማሩን ሕክምና እናያለን። ማር ተፈጥሯዊ እርጥበት ሰጪ እና ጸረ ባክቴሪያ ባህሪ አለው። ጥቂት የሾርባ ማንኪያ ማር በሞቀ ውሃ ውስጥ በመጨመር እግረውን ለ15 እስከ 20 ደቂቃ ያህል ያርጠቡት ይላል። እንዲሁም ማርን በቀጥታ በተሰነጠቀው ተረከዝ ላይ በመቀባት ለ30 ደቂቃ ያህል ከቆየ በኋላ በሞቀ ውሃ ማጠብ በጣም ቆንጆ ነው ማለት ነው። የሙዝ እና የአቮካዶ ጭምብልን እንየውስኪ አንድ የበሰለ ሙዝ እና ግማሽ የበሰለ አቮካዶ በደንብ ይፍጩ ይላል ማለት ነው። የተፈጨውን ድብልቅ በተሰነጠቀው ተረከዝ ላይ በመቀባት ለ ሀያ ደቂቃ ያ እስከ ሰላሳ ደቂቃ ያህል ይቆይ ይላል። በሞቀ ውሃ ካጠቡ በኋላ እርጥበት እርጥበት ማድረቂያ ይጠቀሙና የኮኮናት ዘይትን ማለት ነው በየ ኮኮናት ዘይት በጣም ጥሩ የተፈጥሮ እርጥበት ሰጭ ነው ማለት ነው። ያኛው እንግዲህ ያየ ነው። በሞቃው ሀ ካጠቡ በኋላ እርጥበት ማድረቂያ ይጠቀሙ ነው የሚለው ማለት ነው። ይሄ ደግሞ የኮኮናት ዘይት የኮኮናት ዘይት በጣም ጥሩና የተፈጥሮ እርጥበት ሰጭ ነው። ከመተኛቶ በፊት በትንሽ መጠን የኮኮናት ዘይት በተሰነጠቀው ተረከዝ ላይ ማለት ነው በመቀባት በደንብ ያሽጉ፣ የጠጥ ካልሲ ያድርጉ ማለት ነው። የሩዝ ዱቄት ማስ ማጽጃ ሁለት የሾርባ ማንኪያ የሩዝ ዱቄት፣ ጥቂት ጠብታዎችን ማር እና ጥቂት የፖም ኮምጣጤ ይቀላቅሉ። ይህንን ድብልቅ በተሰነጠቀው ተረከዝ ላይ በመቀባት ለጥቂት ደቂቃዎች በቀስታ ያሹት ይሹት ማለት ነው። በሞቀ ውሃ ይጠቡ። ይህን በሳምንት ሁለት እስከ ሶስት ጊዜ ማድረግ ይችላሉ። የተሰነጠቀ ተረከዝ ለመከላከል የሚረዱ ምክሮችን እኔ እግሮ አዘውትረው በሞቀ ውሃ ውስጥ ያርጥቡና እርጥበት ማድረቂያ ይጠቀሙ። በየቀኑ በቂ ውሃ ይጠጡ። ተረከዘውን በደንብ የሚደግፍና ምቹ የሆነ ጫማዎችን ያድርጉ። ለረጅም ለረጅም ጊዜ መቆም ያስወግዱ፣ ወይም የሚቆሙበት ጊዜ እግርዎን ለማረፍ ይሞክሩ። በሳምንት አንድ ወይንም ሁለት ጊዜ የእግር መፋቂያ ይጠቀሙ። ጤናማ አመጋገብ ይመገቡ። የተሰነጠቀ ተረከዝን ማስወገድ ትዕግስትና ወጣትነት የሚጠይቅ ሂደት ነው። ከላይ አሁን የተጠቀሱትን ዘዴዎች ማለት ነው በመደበኛነት በመጠቀም የተሻለ ውጤት ማግኘት ትችላላችሁ ማለት ነው። ውድና የተወደዳችሁ ወያት ወንድሞቼ እስከ መጨረሻው ስለ ተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። ሰላም አሌይኩም ወረህመቱላሂ በረካቱ